በቤታችሁ ውስጥ ባለ አንድ ክፍል ተጠቅማችሁ ለሶስት ዓመታት ከግብር ነፃ የምትሰሩትን ስራ ለእናንተ ለማስተዋወቅ እችን አጭር ቪዲዮ እየሰራሁኝ ነው። ይሄ እድል እንግዲህ ወደ እናንተ መድረስ የጀመረው በአዲስ አበባ ሴቶች ሕፃናትና ማህበራዊ ቢሮ አማካኝነት ነው። ይህ ቢሮ እንግዲህ በዚህ ስራ ላይ ሰርቲፋይድ እንድትሆኑ ያግዛችኋል። በተጨማሪም ደግሞ ለሶስት አመታት ከምንም ግብር ነፃ ሆናችሁ እንድትሰሩ ያግዛችኋል ማለት ነው። ይህንንም ሴቶችን ለማገዝ ህፃናትንም ለመጠበቅ ታስቦ የተዘጋጀ ፕሮግራም ነው። ይህ ፕሮግራም ሲዘጋጅ እንግዲህ ሴቶችን በሁለት መልኩ ይጠቅማል። አንደኛው በተለያየ ምክንያት ከቤት መውጣት ያልቻላችሁ የቤት እመቤት የሆናችሁ፣ ልጆቻችሁን ቤት እያሳደጋችሁ ያላችሁ፣ እንዲሁ በፍላጎት ደግሞ የስራችሁ ወይም ደግሞ የስራ ቦታችሁ ከቤት እንዲርቅ የማትፈልጉ እህቶችና እናቶች በጣም ይሄ ነገር ይጠቅማችኋል ማለት ነው። ስለዚህ ከቤታችሁ አትወጡ። ቤታችሁ ውስጥ ባለች አንድ ትርፍ ወይም ደግሞ ለዚህ ስራ ብላችሁ የምታዘጋጁት አንድ ክፍል ካላችሁ ይህንን ስራ መስራት ትችላላችሁ ማለት ነው። ይህ ስራ እንግዲህ በቤታችሁ ሆናችሁ አካባቢያችሁ ላይ ያሉ ሕፃናትን ሰብስባችሁ የምትይዙበት የቀን የእናቶች ዴይ ኬር ይባላል። ወይም ደግሞ ዴይ ማዘር ዴይ ኬር ብለው አውጥተውታል ማለት ነው። እንግዲህ የአዲስ አበባ ሴቶችና ሕፃናት ቢሮ ይሄንን እድል ይፋ ካደረገበት ጊዜ ጀምሮ ምዝገባ በየወረዳው ሄዳችሁ ማድረግ ትችላላችሁ። የተለያዩ መስፈርቶችን ይጠይቋቸዋል። እነዚህን መስፈርቶች አብራራላችኋለሁ። ከዛ በፊት ግን ይሄ ለእናንተ ለምትሰሩት ሰዎች እንዲሁም ደግሞ ልጆቻቸውን እናንተ ጋር ለሚያስቀምጡ ሰዎች ያሉትን ጥቅም ለእናንተ ልንገራችሁ። አንደኛ ቤታችሁ ሆናችሁ የራሳችሁ ገቢ ይኖራችኋል፣ ራሳችሁን ማስተዳደር ትችላላችሁ። በተጨማሪም ደግሞ ቤታችሁ ላይ ያለውን የኑሮ ሸክም እንግዲህ ለማቅለል እናንተም አንድ እድል ይኖራችኋል ማለት ነው። በተጨማሪ ይሄንን ስራ ከቤታችሁ ትጀምሩትና ቀስ ብላችሁ ሰፋ እያደረጋችሁት ወጥታችሁ ተከራይታችሁ ሰፋ አድርጋችሁ ለመስራት ትልቅ ስቴፒንግ ስቶን ነው፣ ወይም ደግሞ መነሻ መሰረት ይሆናችኋል ማለት ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ደግሞ ማህበራዊ ጥቅሙ እናንተም ቤታችሁ ውስጥ ሆናችሁ በምቾታችሁ ውስጥ ሆናችሁ በልጃቸው ምክንያት ስራ መሄድ ያልቻሉ እናቶችን ታግዛላችሁ ማለት ነው። ይህም ምንድን ነው? ለምሳሌ ልጅ ከወለዱ በኋላ ደና የሚይዝላቸው አጋዥ ስላላገኙ ብቻ ከስራ የሚፈናቀሉ ከስራ የሚቀሩ ስራቸውን የሚያቋርጡ ብዙ እህቶችና እናቶች አሉ። ስለዚህ እግረ መንገዳችሁን ራሳችሁንም ፋይናንሻል እየጠቀማችሁ ከልጆች ጋር ጥሩ ጊዜ እያሳለፋችሁ እህቶቻችሁንም እየረዳችሁ ማህበራዊም ኢኮኖሚያዊም ጥቅም የምታገኙበት ይሆናል ማለት ነው። ታዲያ ይህንን ስራ ለመስራት የተወሰኑ መስፈርቶች አሉ። እነዚህም መስፈርቶች በቀጣይ ልንገራ እነዚህን መስፈርቶች ካሟላችሁ በጣም በቀላሉ በቤታችሁ ውስጥ በአጭር ጊዜ ውስጥ የአምስት ቀናት ብቻ ስልጠና ወስዳችሁ ቀጥታ ወደ ስራው መግባትና ገንዘብ ማግኘት ትችላላችሁ። ማህበረሰባችሁንም መጥቀም ትችላላት። የመጀመሪያው መስፈርት ይህንን ስራ መስራት የምትፈልግ እህት ወይም እናት እድሜዋ ከሀያ እስከ ስልሳ አምስት መሆን መቻል አለባት። እንዲሁም ደግሞ የቀበሌ መታወቂያ ወይም ደግሞ ፋይዳ መታወቂያ ያላት ከዛ በተጨማሪ ደግሞ እንግዲህ ልጆችን ሰብስቦ ማስተማር ስለሆነ አንዳንድ ጊዜ ልጆችን መዝሙር ማስጠናት ወይም ደግሞ መጽሐፍ እንኳን ባይሆን እንዲያነበንቡ አንዳንድ ፊደላት፣ ቁጥራት ቁጥሮችን እንዲሁም ደግሞ ጨዋታዎችን ለማድረግ ከወላጆችም ጋር ደግሞ ልጆችን መዝግቦ ከእነሱ ጋር የምትለዋወጡትን ሜሴጅ በደንብ ለማስኬድ መጽሐፍና ማንበብ የምትችል መሆን ይኖርባታል ማለት ነው። ሌላ መስፈርት፣ ይህንን መስራት የምትፈልግ እህት ወይም እናት ከተለያዩ ተላላፊ በሽታዎች ንጹህ መሆን መቻል አለባት። ምናልባት የኤች አይቪ እንዲሁም ደግሞ የሄፐታይተስ ቢ ምርመራ ሊጠይቅ ይችላል ማለት ነው። በተጨማሪ ደግሞ ከተለያዩ ሱሶች ነፃ መሆን መቻል አለባት። ይሄ እንግዲህ ብዙ ማብራሪያ የሚፈልግ አይመስለኝም። በሕፃናት ዙሪያ ስለሆነ የምትውሉት ተላላፊ በሽታ ካለ ሕፃናቱን ለዚህ በሽታ ማጋለጥ ተገቢ ስለማይሆን፣ እንዲሁም ደግሞ የተለያዩ ሱሶች ካሉ ልጆችን በስርዓት መጠበቅ፣ ልጆችን ጠብቆ ማቆየት እንዲሁም ደግሞ ለልጆች ሴፍቲ የሚያሰጋ ስለሚሆን ይህንን መስራት የምትፈልግ እህት ወይም እናት ከተለያዩ ተላላፊ በሽታዎች ንጹህ መሆን አለባት። እንዲሁም ደግሞ ከተለያዩ ሱሶች ንጹህ መሆን አለባት። በተጨማሪም ይህንን ስራ መስራት የምትፈልግ እህት ወይም እናት በአካባቢው ማህበረሰብ ምስጉንና የባህሪ ችግር የሌለባት መሆኑን ማስመስከር ይኖርባታል። ይሄ በጣም ቀላል ነው። አጠገባችሁ ባሉ ጎረቤቶች ይህንን እንዲመሰክሩ አንድ ሁለት ሰዎች ማድረግ ነው። በተጨማሪም ደግሞ ከወንጀል ንጹህ መሆናችሁን አሻራ ሰጥታችሁ ማስመስከር ይኖርባችኋል ማለት ነው። አንድ እህት ወይም እናት ይህንን ዴይ ማዘር ዴይ ኬር መጀመር ስትፈልግ ይህንን ለመጀመር የሚያስፈልጉ በጣም ጥቂት ቁሳቁሶች ምንጣፍ ሊሆኑ ይችላሉ። የልጆች የተወሰኑ መጫወቻዎች ትምህርት አዘ ሊሆኑ የተወሰኑ የሚለጣጠፉ የግድግዳ ስቲከሮችን ካሟላች በኋላ የቤተሰቦቿን ፍቃድ ወይም ኮንሰንት ማግኘት ይኖርባታል። ምክንያቱም ልጆች ወደ ቤታቸው እንዲገቡ እንዲወጡ፣ መጥተው በዛ ክፍል እንዲጠቀሙ እና ቤቷ ውስጥ ይህንን እንድትሰራ የቤተሰብ አባሎቿ የትዳር አጋሯ ሊሆን ይችላል አብረዋት የሚኖሩ ቤተሰቦች ይህንን መፍቀድ መቻል አለባቸው። በመጨረሻም ይህችት ወይም እናት ይህንን የዴማዘር ዴይ ኬር ስራ ልትሰራበት ያሰበችው የቤቷ አካባቢ ከሕፃናት ደህንነት አንጻር ከአደጋ ንጹህ መሆኑን ማረጋገጥ መቻል አለባት። ለምሳሌ የኤሌክትሪክ ምሰሶ፣ ቱቦ፣ ሴፕቲክ ታንክ እንዲሁም ደግሞ የተለያዩ ሕፃናቱን ለአደጋ የሚያጋልጥ ቦታ ከሆነ መጠንቀቅ ይኖርባቸዋል ማለት ነው። ምክንያቱም ባለሙያዎች በኋላ ቤታችሁን መጥተው ሲያዩ እነዚህ እነዚህ ነገሮች ቼክ ማድረጋቸው ስለማይቀር እናንተም ቀድማችሁ ለእነዚህ ነገሮች ጥንቃቄ አድርጉ። እነዚህ ጥንቃቄዎች የሚደረጉት ህፃናቱን ከመጠበቅ አንጻር እና እናንተንም ችግር ውስጥ እና ጸጠት ውስጥ እንዳትገቡ ከማድረግ አንጻር ነውና ልጆች እንግዲህ እጅግ ልዩ የሆነ እንክብካቤ ይፈልጋሉ። እነሱን አደጋ ውስጥ የሚከት ነገር በአካባቢው እንዳይኖር ግዴታ ይሆናል ማለት ነው። ስለዚህ ይህንን መስራት የምትፈልጉ እህቶች ወይም ደግሞ እናቶች እነዚህ ነገሮች ያስፈልጋሉ። አንድ ብዙዎቻችሁ እየጠየቃችሁት ያለው ነገር አለ። ይሄ ምንድን ነው? ስራው የሚሰራበት ቦታ የቀበሌ ቤት ወይም ደግሞ የግል ቤት መሆን አለበት የሚል መመሪያው ላይ አለ ግን የአዲስ አበባ የሴቶችና ሕፃናት ማህበራዊ ቢሮን ቀረብ ብዬ እንደጠየቅሁትና ከከፍተኛ ባለሙያውም እንዳገኘሁት ከሆነ ይሄ ነገር ግድ ላይሆን ይችላል። ሰዎች ተከራይተው የሚኖሩ በጣም በርካታ ዜጎች ስላሉ አዲስ አበባ ውስጥ ይሄንን ነገር ወደ ኪራይ ቤትም ወስደነዋል። ስለዚህ ቤት የተከራዩ ሰዎች ውላቸውን ወደ ህጋዊ አምጥተው እስከ ሁለት ዓመት የሚደርስ ውል መዋዋል ከቻሉ ማንኛውም ሰው በኪራይ ቤት ውስጥም መስራት ይችላል ማለት ነው። ስለዚህ የግዴታ የቀበሌ ወይም የግል ቤት መሆን አይጠበቅበትም። በተጨማሪ በተከራያችሁበት ቤትም ይህንን መስራት ትችላላችሁ። ሌላ አንድ ፖይንት ልጨምርላችሁ። ምናልባት ከህፃናት ደህንነት አንፃር ፎቅ ላይ መስራት የምትፈልጉ ኮንዶሚኒየም ላይ እንዲሁም አፓርትመንት ላይ ባለሙያዎች መጥተው ሴፍቲውን አረጋግጠው ነው የሚወስኑላችሁ፣ ማለት ነው። ስለዚህ ያንን ታሳቢ አድርጋችሁ ወደፊት መግፋት ይኖርባችኋል። ይሄ ቢዝነስ እንደ ጅምር እንዲጀምሩት እንጂ በጣም ትልቅ የሆነ ቢዝነስ ነው፣ ትልቅ የሆነ ስራም ነው። ከቤታችሁ ኮንፈርት ሳትወጡም ደግሞ ገንዘብ የምታገኙበት ሌሎችንም የምትጠቅሙበት ልዩ ስራ ነው። ይሄ ስራ አሁን በዴማዘር ዴይ ነው እያወራ ያለ ነው። ሌሎች ደግሞ ብዙዎች እየጠየቁ ነው ያሉት፣ ከቤቴ ወጥቼ በደንብ ቤት ተከራይቼ ጥሩ ለልጆች የሚመች ቦታ አመቻችቼ ዴይኬር መጀመር እፈልጋለሁ የምትሉ ደግሞ አላችሁ። ለእናንተ በቀጣይ የተለያዩ ጥቆማዎችን ይዘንላችሁ እንመጣለን። ስለዚህ እስከዛ ድረስ በትግስት ጠብቁን። ይሄ ቢዝነስ በተለይ ከቤት ወጥቶ የሚሰራው ዴይ ኬር ቢዝነስ መስራት የምትፈልጉ ሰዎች በወር ከ3 እስከ 33 ሺህ ብር በአንድ ልጅ አዲስ አበባ ውስጥ እየተከፈለ ነው። አንዳንድ ቦታዎች በዶላር ሁላ የሚከፈሉባቸው ቦታዎች አሉ። ስለዚህ አዋጭነቱ የሚገርም ነው። ስራው በጣም ደስ የሚል ነው። ከልጆች ጋር መዋል በጣም በቀላሉ ልጆችን ማስደሰት እንዴት እንደሚቻል በጣም ቀላል ነው እና ይህንን ኢቭን በስልጠና መልኩ ወስዳችሁ የተለያዩ የሰለጠኑ ደግሞ ባለሙያዎችንም ቀጥራችሁ መስራት የምትችሉት ነገር ነውና፣ ይሄ እንደ አንድ እድል ተይዞ ከልጆች ጋር ማዋል የምትፈልጉ እንዲህ አይነት ስራ የሚመቻችሁ ኢንትረስት የሚያደርጋችሁ ልጆች ፓሽኖቻችሁ የሆኑ ደግሞ እናቶችና እህቶች ይህንን እንድትጀምሩ ሪኮመንድ አደርጋችኋለሁ። ስለ አሁን በቀጥታ ወደ ቴሌግራም ቻናላችን እንሄዳለን። ይህንን ማብራሪያ ከሰማችሁ በኋላ ከተመቻችሁ ካመናችሁ በትና ከወሰናችሁ ወስኛለሁ ብላችሁ እዛ ቴሌግራም ቻናላችን ላይ ትጽፋላችሁ ወደዚህ ስራ እንድትሄዱ የሚያግዟችሁን ባለሙያዎች እናገናኛችኋለን በየአካባቢያችሁ ምዝገባችሁን አጠናቃችሁ ደግሞ ስራችሁን እስክትጀምሩ ድረስ በምንችለው ሁሉ እንመክራችኋለን ከዚህ በመቀጠል ደግሞ ሌሎች የተለያዩ የስራ እድሎችን ይዘን ስለምንመጣ ይሄ እድል ወይም ደግሞ ይሄ ስራ ከእናንተ ጋር የማይሄድላችሁ ካላችሁ ያንን እድል በትግስት እንድጠብቁ እንመክራችኋለን። በጣም ነው የምናመሰግነው። የዛሬውን ቪዲዮ በዚህ ያበቃን። ቴሌግራም ላይ እንገናኝ።